ሰዎቻችን እዳ አይደለም። እዳ እዳ ግብር አይደለም። እዳ እዳ ከድህነት ማጥ ውስጥ እስከ አንገት ተዘብቀን ሶስት አይነት ነጋዴዎች አሉን። የመጀመሪያው ነጋዴ የሐምሌ ውሃ ነጋዴ ነው። እነሱ የገቢ ግብራቸውን ከሐምሌ አንድ እስከ ሐምሌ 30 ድረስ ከፍለው እንዲጨርሱ በሕጉ ተደንግጓል። እንደኛ ክልል በ2017 ዓ ም በየደረጃ ካሉ መንግስታዊ አካላትና መንግስታዊ ካልሆኑ እንዲሁም ደግሞ ከነጋዴዎች ጋር በተደረገው መግባባት በ11 ቀናት ውስጥ ነው ማጠናቀቅ የቻልነው የእቅዱን 102 ፐርሰንት ሐምሌ 11 ላይ በዘመን ወደ ሌ የገባንበት ሁኔታ ነው ያለው። የሌ ነጋዴዎች ከሐምሌ 1 እስከ ጳጉሜ አምስት ድረስ የገቢ ግብራቸውን አምጥተው እንዲከፍሉ በህጉ ተደንግቧል። እነርሱ በመዝገብ ነው ሰባቸውን ማቀርቡት ከ90 ፐርሰንት በላይ ጳጉሜ አምስት 95 ፐርሰንት ማከናወን ችለናል ማለት ነው በመቀጠል የሚመጣው የአሌተዋ ግብር ነጋዴ ነው። የአሌተዋ ግብር ነጋዴዎች ከፍተኛ ግብር ከፋዮች ከመሆናቸው ጋር ተያይዞ ህጉ ላይ ከሐምሌ አንድ እስከ ጥቅምት ሰላሳ ድረስ የመዝገብ አምጥተው በመዝገብ ሂሳባቸውን እንዲከፍሉን ታክሲ ህጉ መደንግጉን። በዚህ መሰረት እነርሱም ከእቅዳቸው መነሻ ከዘጠና ፐርሰንት በላይ አምጥቶ ገቢ በማድረግ ኃላፍነታቸውን ተወጥተዋል ማለት ነው። የቀሩትን በህጉ ላይ በተቀመጠው መሰረት ከንቅጣቱ እንድክፍሉ አድርገን እየመረን ያለንበት ሁኔታ ነው። አለው በ2017 ዓመተ ምህረት እቅድ ታቅዶ የነበረው እቅዱን በአሁኑ ሰዓት ገልጸናል። በመደበኛ ቀደም ሲል ስንጀምር በመደበኛው 12 ቢሊዮን 161 ሚሊዮን ብር ነቅደን የነበረው የስድስት ወሩን አፈጻጽም ገምግመን እሱን ዳግን ከልሰን መደበኛውን 13 ቢሊዮን 636 ሚሊዮን ብር አድርገናል። የዘጠኝ ወር እቅዳችን 10 ቢሊዮን 257 ሚሊዮን ብር ነው። ክንውኑን በተመለከተ 8 ቢሊዮን ከመደበኛ 8 አንድ ሚሊዮን 719430 ብር ሰብስበናል። ከተከለሰው እቅድ አኳያ 86 ፐርሰንት ከ9 ወሩ አኳያ ማከናወን ችለናል። በፊት ከነበረው እቅድ አኳያ 98 ፐርሰንት ነው ማከናወን የቻልነው ከዓመቱ አኳያ 64.4 ፐርሰንት በተከለሰው ደርሰናል ማለት ነው። ይህ ከ2016 ጋር ሲነጻጸር በብር 2 ቢሊዮን 287 ሚሊዮን 469 ሺህ 446 ብር ብልጫ ያሳያል። እድገቱን በፐርሰንት በተመለከተ 35.1 ፐርሰንት አድገዋል ማለት ነው። ማዘጋጃ ቤታዊ ገቢን በተመለከተ በበጀት ዓመቱ አቅደን የነበረው አንድ ቢሊዮን 300 ሚሊዮን ብር ነበር። አሁን ላይ ደግሞ እቅዱን ከልሰን አንድ ቢሊዮን 642 ሚሊዮን ብር ነው ያደረግነው። የዘጠኝ ወር እቅዳችን 1 ቢሊዮን 231 ሚሊዮን 500 ሺህ ብር ነበር። ክንውን 845 ሚሊዮን 348 967 ሰባት ነው። ይህ ከ8 ወር እቅድ አኳያ 686 ነው። ሳይክልስ በፊት 84 ነው። ከአመቱ አኳያ 55 ነው። የማዘጋጃ ቤት እገቱን በተመለከተ ከ2016 ጋር ሲነጻጸር በብር 168 ሚሊዮን 383 ብር ብልጫ ያሳያል። በፐርሰንት 24 ነጥብ 8 ፐርሰንት እድገት ያሳያል ማለት ነው። ሁለቱንም አንድ ላይ መደበኛና ማዘጋጃን ደምረን ያየን እንደሆነ እቅዱ ሳንከልስ 13 ቢሊዮን 500 ሚሊዮን ብር ነበር። እቅዳችን ሲከለስ ግን 15 ቢሊዮን 318 ሚሊዮን ብር የሆነው የ11 ወር እቅዳችን 11 ቢሊዮን 488 አምስት መቶ አራት መቶ ሰማኒያ ስምንት ሚሊዮን አምስት መቶ ሺህ ብር ነው። የዘጠኝ ወር ክንውናችን ዘጠኝ ቢሊዮን ስድስት መቶ አርባ ሰባት ሚሊዮን ዜሮ ስልሳ ስምንት ሺህ ሶስት መቶ ዘጠና ሰባት ነው። ከተከለሰው እቅድ አኳያ ሰማኒያ አራት ፐርሰንት ነው። ከተከለሰው እቅድ አኳያ በከአመት አንጻር ስናወዳድረው ስልሳ ሶስት ፐርሰንት ነው። በነባሩ እቅድ በበጀት አመቱ አቅደን ከነበር ነው ስንገምት ዘጠና ሰባት ፐርሰንት ነው። አችን ማድረግ ቻል ነው። መደበኛ እና ማዘጋጃውን አንድ ላይ ጨምረን እድገቱ ከ2016 ጋር ሲነጻጸር ምን ይመስላል ተብሎ ተወስዶ ስታይ በብር ሁለት ቢለን 455 ሚለን 769629 ብር ብልጫ አለው። በፐርሰንት 34 ነጥብ አንድ ፐርሰንት እድገት ያሳያል ማለት ነው። ደረሰኝ የማይሰጡ ከሆነ ደግሞ እንደሚቀጡም በህጉ ላይ ተቀምጧል። ይህን በተመለከተ በመጀመሪያ የአቅም ግንባታ ስልጠና ነው ማስፈልገው ግንዛቤን ከማስጨበት ከማስጨበጥ አኳያ ይህን ቤት ለቤት ለደረጃ አሌተዋና ለነጋዴዎች አባሰ ከተማንም ጨምሮ ባሉን በዞኑ ውስጥ ባሉ ስድስት ከተማ አስተዳደሮችና በወረዳ ዋና ዋና ከተሞች አካባቢ ቤት ለቤት ስልጠና የመስጠት የማስተማር በብሮሽር የታገዘ ስልጠና ስንሰጥ ቆይተናል። ከዛም በማለፍ እንደ ክልል እቅታቅዶ ደጋዶችን በየዞኑ በየዞኑ በማሰባሰብ የደረጃ አልታና የደረጃ ላይ ነጋዴዎችን ምስራቃዊ ሲዳማ ዞን ዳለ ማነው ዳየ ከተማ ላይ፣ የደቡባዊ ሲዳማ ዞንን አለጣ ከተማ ላይ፣ ማዕከላዊ ሲዳማ ዞንን ይርጋለም ከተማ ላይ፣ ሰሜናዊ ሲዳማ ዞንን ልኮ ከተማ ላይ፣ ያዋሳ ከተማ ነጋዴዎችን በከተማ ማዕከል ሰብስበን ሁለት ሶስቴ ስልጠናውን ስንሰጥ ቆይተናል። ከስልጠናው አሰጣት ጋር ተያይዞ የክልል ባለሙያዎች ተመድበው በሚገባ ሰነድ ተዘጋጅተው የታክስ አባጁ ምንድን ነው የሚለው የነጋዴው ኃላፊነት ምንድን ነው ግዴታውን ደግሞ ምን መውጣት አለበት በሚባለው ላይ ያልገባቸው ነጋዴዎች፣ አዳዲስ ነጋዴዎች ጥያቄ ጠይቀው ተረዳተው ወደ መግባባት የተገባበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ለውጦች ነበሩ። ነገር ግን ሰልጥነው የታክስ ስርዓቱን ወይም ህጉን በማከብሩ ላይ እርምጃ መውሰድም ጭምር ተገቢ ከመሆኑ ጋር ተያይዞ ባለፉት ዘጠኝ ወራት ውስጥ አዋሳ ከተማ ላይ አዋሳ ከተማንም ጨምሮ ከአራቱም ዞኖች ከዞኖቹ ስር ባሉ ወረዳ አስተዳደሮች ወደ 180 የመሆኑ ነጋዴዎች ተቀጥተዋል። መቶ ሰማንያ የሆኑ ነጋዴዎች 50 ሺህ ብር ተገተዋል። እያንዳንዱ ነጋዴ 50 ሺህ ብር በየአካባቢው ላለው አስተዳደር ይገባርገዋል ማለት ነው። የተቀጣበት አግባብ ህጉ ላይ ተቀምጧል። ነጋዴው ማህበረሰብ ግዴታውን በአግባቡ ማይወጣ ከሆነ የታክስ ባለስልጣኑ ተከታትሎ ካገኘው 50 ሺህ ብር እንደሚቀጣና ከ3 እስከ 5 ዓመት ይታሰራል ተብሎ የተቀመጠ ስላለ እንደ ባለስልጣን መስሪያ ቤት በክልል ደረጃም ሆነ እስከ ታችኛው መዋቅር ድረስ እስራቱን አማራጭ አላደረግንም። በብር የተቀጡበት ሁኔታ ነው አለው። በተደጋጋሚ በብር ተቀጥተውም ጭምር ሳይማሩ በቀሩ ነጋዴዎች ላይ ኦፕሬሽን፣ የኢንተሊጀንስ ስራ ተሰርቶ ጥናት ይደረጋል። ከጥናቱ መነሻ ተነስቶ የኦፕሬሽን ስራ ይሰራል። አይደለም ባለፉት ዘጠኝ ወራት አዋሳ ከተማ ውስጥ አንድ ጊዜ ከፌደራል ጋር ተቀናጅተን የኦፕሬሽን ስራውን ሰርተናል። 30 ተቋማት ላይ ጥናት ተደርጓል። ከ30 ተቋማት 17 ተቋማት ደረሰኝ አይሰጡም። ከ17 ተቋማት አስሩ ተቋማት ተለይተው የኦፕሬሽን ስራ ተሰራ። 100 ፐርሰንት ደረሰኝ እንደማይሰጡ ተደረሰባቸው እጅ በእጅ ተያዙ ማለት ነው። ከዛ በእለቱ ቮይተሮች ካሽሮችና የቤት ስራ አስኪያጅ የነበሩ ሰዎች ወደ 11 የመሆኑ የታሰሩበት ሁኔታ ነው ያለው። በአሁኑ ሰዓት በሐዋሳ ከፍተኛ ፍርድ ቤት በክስ ሂደት ላይ ይገኛሉ። ዳኛ ተገቢ ውሳኔ ይሰጣል ተብሎ የምጠበቀው እኛም ከሳሾች ነን፣ እንደገለሰ ማለት ነው። ዳኛ ለሁሉም እኩል ነው። ማንም ከሕግ በታች ነው። ከዚህ አንጻር ቅሬታ ካለን ለሚመለከተው አካል ይግባኝ እንጠይቃለን። እነሱም ቅሬታ ካላቸው ለሚመለከተው አካል ቅሬታ ይጠይቃሉ ይግባኝ ይጠይቃሉ። እላይ ያለው አካል ውሳኔ ይሰጣል ተብሎ ነው የምጠበቀው። እንደኛ ዋና ጉዳይ ቅጣት ላይ ታርጌት አድርገን የምንሰራ ሳይሆን ነጋዴው በርግጎ ደንግጦ ወደ ዋናው ስራ ገብቶ ግዴታውን በአግባብ እንዲወጣ ከማህበረሰቡ የሰበሰበውን በታማኝነት አምጥቶ በየደረጃ ላለው ለገቢ ባለስልጣን ገቢ እንዲያደርግ ከማድረግ አኳያ የምንሰራው ስራ ነው ማለት ነው። ይህ እንደተጠበቀ ሆኖ ባለፉት ዘጠኝ ወራት ውስጥ አንድ ጊዜ አለታ ወንዶ ከተማ ላይም የኢንቴሊጀንስ ጥናት አድርገን ተቋማት ደረሰኝ የማይሰጡ ብዙዎችን መሆኑን ከተረጋገጠ በኋላ አስር ተቋማትን ሰለክት በማድረግ የኦፐሬሽን ስራውን ሰርተናል። የኦፐሬሽን ስራውን ስንሰራ ስምንት ነጋዴዎች ደረሰኝ አይሰጡም። ከእቅዱ 80 ፐርሰንት ተሳቅቷል ማለት ነው። በእለቱ በየተቋማቱ የነበሩ ግለሰቦች ታስረው በአሁኑ ሰዓት አለታ ወንዶ ከተማ አስተዳደር ላይ በህግ ሂደት ላይ ነው የሚገኙት ክስ ተመስርቶባቸዋል የዳኛ ውሳኔ በቀጣይነት የምንሰማ ነው የሆነው ይህ ስራ በአዋሳና ለታ ወንዶ ብቻ ተጀምሮ የሚቀር ሳይሆን አዋሳ ከተማ ላይ አሁንም በቀጣይነት የኢንተሊጀንስ ስራውን እየሰራ ነው ጥናቱን ስናጠናቀቅ የኦፕሬሽን ስራውን እንሰራለን ማለት ነው በክልል ውስጥ ባሉ በስድስት ከተማ አስተዳደሮችም ጥናቱን ጨርሰናል በአምስት ከተማ አስተዳደሮች አለተ ላይ ሰርተናል በቀሩት ከተሞችም ላይ የኦፕሬሽን ስራውን እንሰራለን ለምንድን ነው የምንሰራው የቫት ነጋዴ 15 ፐርሰንት ላይ በሂሳቡ ላይ ጭኖ ነው የሚሸጠው እሱም ደግሞ በታማኝነት ተሰብስቦ በየወሩ ወር ከገባ ከአንድ እስከ ሰላሳ ቀናት ባሉ ውስጥ አምጥቶ ለባለስልጣኑ ማስረከብ ነበረበት የደረጃ ቢ ነጋዴዎች ለሚባሉት ቲዮቲ 2 ፐርሰንት ነው የሚቀንሱት። እሱን እነሱ ጋር ይሰበስባሉ። ለባለስልጣኑ መስሪያ ቤት ወር በሞላ ከ31 ጀምሮ እስከ 30 ቀን ድረስ አምጥቶ ገቢ ማድረግ አለባቸው። ሀገር ሰባት በሌብነት እና በብልሹ አሰራሮች ከተገመገሙ ተቋማት የኛ የገቢ ተቋም አንድ ከመሆኑ ጋር ተያይዞ በተቋሙ ውስጥ ሌብነት በተግባርና በአመለካከት ይኖራል። ይህ ተከታታይ ትግልን ይጠይቃል። የመሪነት ቁርጠኝነትን ይጠይቃል። ውግንናን ይጠይቃል። አሰራሮቻችንን ወደ ቴክኖሎጂ ማዘመንና መቀየርን ይጠይቃል። ከዚህ አንጻር እየሰራን ባለንባቸው ስራዎች ለውጦች እየመጡ ናቸው። አስተማማኝ ደረጃ ላይ ደርሰናል ተብሎ ከተወሰደ አልደረስንም፣ ገና የምንሰራቸው ስራዎች ይኖራሉ። ቢሆንም ግን እንደሚወራ አይደለም። አሁንም ወደ ክፍለ ከተማ ሲወረድ በመምሪያ አካባቢ አባሳ ከተማ መምሪያ አካባቢ ጥሩ አፈጻጸም አለ፣ ፕሮግሬስም እየታየበት ነው። ዳይሬክተሩም በአግባቡ እየመራ ነው ግን ወደ ክፍለ ከተማ በሚወረድበት ጊዜ ቅድም ስታነሳው እንደነበረው በሌብነት አባዜ የተለከፉ ባለሙያዎች ይኖራሉ። በግልጽ ሳይሆን ግልጽ ባልሆነ መንገድ ግለሰብ ነጋደነደው የሚያስፈራሩ፣ አንድ ሁለት ሺ ብር ለመውሰድ የሚጥሩ፣ ያንን ደግሞ ለመንግስት የማመጡ ተጠብቀው የሚሰሩ አሉ። መሰረታዊ ችግሮቻችን አሁን የሰራተኛው ብቻ ሳይሆን ነጋደውም ጭምር ችግር አለበት። ለምንድን ነው ገቢ ሰብሳቢ መስሪያ ቤት ብቻውን የመንግስት አካል የገቢ ባለስልጣን ነው፣ በደረሰኝ የሚከፈል ነው። ባልሆነ መንገድ መጥቶ የሚያስፈራራውን የሚጠይቀውን ሌባ የሆነ ባለሙያን ከማጋለጥና እርምጃ እንዲወስድበት መረጃ ሆኖ ከመቅረብ አኳያ ነጋዴዎቻችንም ችግር አለባቸው። በተደጋጋሚ ስልጠና መሰጢም ጠንክሮ መውጣት አልቻሉም። ፍራቻስ አለ። ፍራቻ ተገቢ አይደለም። ማንም ከህግ በታች ነው። የኛ የገቢ ባለስልጣን የሰራተኞች የዲስፕሊን ደንብ ከየትኛውም ተቋም ይለያል። የራሱ አስተማሪ ነው ብሎ መውሰድ ይቻላል። የእኛ ሰራተኞች በዚህ ላይ ስልጥነዋል። አውቀበት ነው የተቀጠሩት። ፍራቻም ጭምር አለበት ማለት ነው። ሰራተኞቻችን በሙሉ ሌቦች አይደሉም። እጅግ ጥቂቶች ሌቦች ይኖራሉ። እነሱን ከማጋለጥ አኳያ ማህበረሰቡ እያስቸገረን ነው ማህበረሰቡ ስል ነጋዴው ማህበረሰብ ቢጠቁም ኖሮ መረጃውን ቢሰጠን ለመቅጣት፣ ለማስቀጣት ከዛም ከፍ ስል ከሰን ለማሳሰር፣ ከተቋሙም ለማባረር ቁርጠኛ የሆነ አቋም ይዘን እየመራን ያለንበት ሁኔታ ስላለ ከዚህ ጋር ተያይዞ ከክልል ጀምሮ በከተማ አስተዳደሮች እና እስከ ወረዳዎችም ድረስ ከሁለት ዓመት በፊት ሲወራበት ከነበረው በአሁኑ ሰዓት ጥሩ መሻሻል እንዳለን እንደ ተቋም ገመገም ነው። አይደለም ዳ ዳ ብር ዳ ዳ በ9 ወራት ውስጥ 9.6 ቢሊዮን ብር ሰብስበናል ብያለሁ። ይህን ስንሰበስብ የየከተማው አስተዳደርና ወረዳ ገቢ ቅርንጫፍ ጽሕፈት ቤቶች ብቻቸውን አደል ለሚሰበሰቡት የእኛ ከፍተኛ አመራር በተለይ በተመረጠ አካባቢ የገቢ ፖቴንሻል አለባቸው ብለን በምንወስዳቸው ለምሳሌ እንደ ሲዳማ አዋሳ ከተማ ከተማ ከመሆኑ ጋር ተያይዞ ሰፊ ፖቴንሻል አለበት። ሌሎች ወረዳዎች ለምሳሌ ወንዶግነት ወረዳ አለ። የጫት ገቢ ነው የሚሰበሰበው በወንዶግነት ከተማ ዛሬ ላይ ዛሬ ላይ 13 የኛ ባለሙያዎች ዛሬ 7 8ኛ ቀናቸውን ይዘዋል። እዛ ውሎ እያደሩ ማለት ነው። የዛኔ 1 2 3 ሚሊዮን ብር ሲሰበሰብ በቀን 1 2 3 ከምሰበሰብበት የኛ ባለሙያዎች ከገቡበት ቀን ጀምሮ 1 ነጥብ 4 1 ነጥብ 7 1 ነጥብ 6 ሚሊዮን ብር መሰብሰብ የተቻለበት መሰረታዊ ለውጦች እየመጡ ያሉበት ሁኔታ ባለበት መንገድ ነው እየመራን ያለ ነው። እሱ ብቻ ሳይሆን ዛሬ ላይ የኛ ሰራተኞች ከክልል ማለት ነው የከተማና የወረዳ መዋቅሮች እየሰሩ ያሉት ስራው እዛው እንደተጠበቀ ሆነው ተጨማሪ ድጋፍ ስለማስፈልግ እኛም እዚሁ ብቻ ተቀምጠን ሪፖርት ብቻ መቀበል ስለሌለብን 32 ባለሙያዎችን በ17 ወረዳዎች መድበን ዋና ዋና የከብት በረት ይኖራቸዋል ተብሎ የሚለዩ ወረዳዎች ተለይተው ድጋፍ ለማድረግ ከበዓሉም ጋር ተያይዞ ወደ 32 የሆኑ ባለሙያዎች 17 ገበያን በእቅድ ይዘን ሰተን ስምር ሰተን ነው ያለነው። የሶስት ወር እቅድ አቅደናል፣ ከልሰን ማለት ነው። እቅዱ ሲከለስ የሶስት ወር እቅድ ከልሰን ዋና ዋና የገቢ ምንጮቻችን ምንድን ናቸው? በምን አግባብ መሄድ አለብን ምን አይነት ስትራቴጂ እንጠቀም የምለው ነገር በመጀመሪያ በአመራር ደረጃ ተወያይተን፣ በመቀጠል ከማናጅመንቱም ጋር የጋራ መግባባት የተፈጥሮ ከኛም ባለሙያ ጋር ተግባብተን፣ የጋራ አቋም ተይዞ አሁን ላይ ቢሮ ወጥተህ ሠራተኛን ካየ በየዘርፉ አንድ አንድ ባለሙያ ቢኖር ነው ሁሉም ባለሙያ ዞን እና ወረዳ ወርዶ እየደገፈ ያለበት ሁኔታ ነው ያለው። በሰራተኛ ውስጥ ንቅናቄ ተፈጥሯል። አምና በዚህ ሂደት አይደለም የክልል ባለሙያ ወርዶ ዞን እና ወረዳዎችን ሲደግፍ የነበረው፣ በአሁኑ ሰዓት እጅግ መሰረታዊ በሚባል ደረጃ ይህ ደግሞ እኛ የምናውራ ሳይሆን ማህበረሰቡ፣ እያንዳንዱ መዋቅር በየደረጃ ያለው የመንግስት አካል የገቢ ተቋም ጨምሮ እውቅናና ምስክርነት እየሰጠ በአግባቡ እየተመራ ያለበት ሁኔታ ስላለ ቀሪውን ሶስት ወሩን በአግባቡ ከተጠቀም እቅዳችንን መቶ ፐርሰንት ማሳካት እንችላለን የሚል የጋራ ግብ ጥለን የጋራ አቋም ይዘን እንቅስቃሴ እያደረግን ያለንበት ሁኔታ ነው። አለው እዳ አይደለም። እዳ እዳ ግብር አይደለም። እዳ ሌሎች የተለያዩ ዕዳዎች የተለያዩ ዕዳዎች የኦዲት ግኝት ሊሆን ይችላል፣ የአከራይ ተከራይ ሊሆን ይችላል፣ የንግድ ትርፍ መሆን ይችላል። ዕዳ ያለበት ሁሉም ነጋዴ ዕዳውን በአግባቡ ለሚመለከቱ አካል አቅርቦ ከፍሎ ከዕዳ ነፃ መሆን አለበት። የመንግስት አካሉ ደግሞ ዕዳውን ጠይቆ መረከብ አለበት። ሀሌታሃና ሌ ነጋዴዎች ግብይታቸውን በደረሰኝ ብቻ እንዲያደርጉ በህጉ ላይ ተደንግጓል። ስለዚህ መንግስት አምኖባቸው እምነት ጥሎባቸዋል። ከተጠቃሚ ነው የሚሰበስቡት ቫት ወይም ቲዮትን ኮሌክት አድርገው ለመንግስት ያስረክባሉ። ምንም ስርቆት በሌለበት ከለብነት በጸዳ መንገድ ሽያጫቸውን በደረሰኝ ብቻ በማድረግ የዜግነት ግዴታቸውን ተወጥተው ከዛም ደግሞ መንግስት ልማትን ለማረጋገጥ የማህበረሰቡን የመልማት ጥያቄ ለመመለስ የሚያደርገውን ጥረት ነጋዴው ማህበረሰብ መደገፍ አለበት፣ ኃላፊነቱን መወጣት አለበት። በየደረጃ ያለው የመንግስት ተቋምም የገቢ ባለስልጣን ቁጥጥር የቁጥጥር ስርዓቱ የተጠናከረ መሆን አለበት። ይህ ሁሉ ተደርገው ደረሰኝ በማይሰጡ ላይ የክልሉ መንግስት በየደረጃ ካሉ ከመንግስት አካላት ጋር የቁጥጥር ስራውን የኢንቴሊጀንስ ስራውን የኦፕሬሽን ስራውን ተከታትሎ የሚቀጥል መሆኑን አጥፊዎችን ደግሞ የሚያስጠይቅም ጭምር መሆኑን መግለጽ ነው የምፈልገው። ይህን ስራ ስንል ሁሉም በየደረጃ ያሉ የመንግስት አካላት፣ የየወረዳው የፊት አመራሮች፣ የማዘጋጃ ቤታዊ አመራሮች፣ የንግድ ቢሮ ኃላፊዎች፣ የከተማ ልማት ኃላፊዎች የገቢ ስራውን ሊደግፉ ይገባል። በአዋሳ ከተማ ውስጥ ያለው ሁሉም የመንግስት አካል የክልል አመራሩን ጨምሮ ለሐዋሳ ከተማ ብቻ ሳንቶይ በጋራ ተረዳተን ተደጋግፈን የገቢ አሰባሰብ ስርዓቱን ማጠናከር አለብን እላለሁ። መረጃችንን በአግባቡ አደራጅተን መክፈል ያለበትን ጥያቄ ነጋዴው ከፍሎ ከዕዳ ነጻ እንዲሆን የመጠየቁ ስራ በልዩ ትኩረት መመራት አለበት። ለሐዋሳ ከተማና ለሌሎችም ክልል ውስጥ ላሉ ነጋዴዎች ማስተላለፍ የምፈልገው ነገር ቢኖር ሽያጫቸውን በደረሰኝ ብቻ የማድረግ ሕጉ ያስገድዳቸዋል። እርሱ ከዚህ ባሻገር በሌብነት በተናጠል ተቃውሞ በማያውቀው ከበስተኋላ መጥተው የተወሰነ ጥቅማ ጥቅም የሚጠይቁ ሌቦችን የማጋለጥ ስራ ነጋደው ማህበረሰብ በርትቶ አባሰ ከተማ ውስጥ ያለው ለአባሳ ከተማ ለከተማው መምሪያ ኃላፊ እና በየክፍለ ከተማ ላሉ ለገቢ ተቋማት መረጃ ጥቆማ መስጠት መስራት አለበት። በስድስቱ ከተማ አስተዳደር ይርጋለም፣ አለታ ለኩ፣ ወንዶ ገነት፣ ጩኮ፣ ዳዬ ተብለው በሚጠሩ ከተሞች ያሉ ነጋዴዎች ተገቢ ባልሆነ መንገድ ጉቦ የሚጠይቁ እጅ ማንሻ የሚጠይቁ የእኛን ባለሙያዎች ለሚመለከታቸው አካላት ጥቆማ በመስጠት እንድታረሙ የማድረግ የዜግነት ግዴታቸውን መውጣት አለባቸው የሚለውን መልእክት ማስተላለፍ ፈልጋለሁ። እኛ እንደ ገቢ ባለስልጣን ከሚመለከተው መንግስታዊ ካልሆኑ ተቋማትም ጋር ከነጋዴው ማህበረሰብ ጋር ከመንግስታዊ አካላትም ጋር በየደረጃ ካሉ አመራሮች ጋር ተቀናጅተን ተመካክረን ችግሮችን በምክክር በመስራት የታክስ ስርዓቱን በማክበር የታክስ ስርዓቱን በማዘመን ቴክኖሎጂን ተጠቅመን የክልሉን ገቢ በአግባቡ ሰብስበን የክልሉ መንግስት የዜጎችን የሕዝቡን የመልማት ጥያቄ እንድመልስ የበኩላችንን አስተዋጽኦ ለማድረግ እኔና የኔ ማናጅመንት የኔን ባለማ ሁላችን የጋራ አቋም ይዘን ርብርብ እያደረግን መሆኑን ለማህበረሰቡ ማሳወቅ እፈልጋለሁ። አይደለም።